ምሰላም ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ አሁንም ሰብስክራይብ ማድረጋችሁ እንዳትረሱ። ምን ዛሬ ምን መሰላችሁ? ብዙ እህቶቻችን የሚፎገሩበት ነገር እኛ ሀገር ስንሄድ ትሉ በቃ ደስ ይለናል ምናምን። አንደርስታን ያኒስናቅ ምናደርጋቸው ነገሮች ምን መሰላችሁ? አሁን ምሳሌ ሽቶ እንገዛለን። ይሄ ምንድን ነው ቡኩር ው ነው እጣን የምትገዙ ልጆች፣ ይህን የምታደረጉ ልጆች ካርጎ ካረጋችሁ ካርጎ ላይ ችግር የለውም። ካርጎ ላይ ምንም ችግር የለም ተጽዕኖ አያመጣም ማለት ነው። ግን ካርጎ ማታረጉ ዝንብላችሁ ሻንጣችሁን ይዛችሁ የምትሄዱ ልጆች ማለት ነው። በጣም መጠንቀቅ ያለባችሁ ነገር አየር ውስጥ የማይፈቀዱ ነገሮች አሉ ያ ማለት አየር ውስጥ ይፈቀድልኛል። በእጅ ደግሞ እንደዚህ እዥ አሳልፋለሁ። ሽቶ ማይወድ ሰው የለም ሽቶ ሁሉም ሰው ይወዳል ማለት ነው እንደዚህ እጣን ምናምን የምትገዙ ልጆች። ሌላ ነገር ደግሞ ይሄ ኮንዲሽነር የመሰለ ነገር ይሄን ነገር ማለት ነው አየር ውስጥ አይፈቀድም። በተለይ ሽቶ ቢያንስ ዲዛዝ ነገር አየር ውስጥ አይፈቀድም ወንዶቼ። ስለዚህ ይሄን ነገር ተቆጠቡ። ማድረግ ያለባችሁ ምሳሌ ሻንጣችሁን እንደዚህ ስትረትቦ ማለት ነው በእንትን ፕላስተር ካለ በፕላስተር በጣም እየጠቀለላችሁ በልብሳችሁ እየጠቀለላችሁ ማለት ነው በሻንጣችሁ መሀል ታረጉታላችሁ። በልብስ በደንብ ጠቅልሉና ሻንጣችሁ ላይ ነው ማድረግ ያለባችሁ። እንደዚሁም ደግሞ ይሄ ጣን በጣም እንደዚህ ቤታችን ሞቅ ሞቅ ለማድረግ ይህንም ነገር የምንገዛ ሰዎች አለን። ይህም ነገር እዛ ውስጥ እዛችሁ እንዳገቡ ያኔ ምሳሌ እዛ መያዝ ያለባችሁ ስልክ፣ እንደዚህ ስልክ ነገር እሱ በብዛት አይደለም መሰለኝ። ስልኮች ነገር ወይንም ትናንሾች ነገር እንጂ በብዛት እዛችሁ መግባት ይሄ አይፈቀድም። ሁለተኛ ደግሞ ብዙ ልጆች የምጠይቁት ነገር ምንድን ነው? ስንት ኪሎ ነው ወደ እንትን ስንሄድ ስንት ኪሎ ምናምን ብላችሁ ደግሞ ግራ የምትጋቡ ልጆች አላችሁ ማለት ነው። እና ኪሎ ስንት መሰላችሁ? እንደ ሀገሩም ሊለያይ ይችላል። ግን ምሳሌ በተለይ ዱባይ ያላችሁ፣ ሳውዲ ያላችሁ አርባ ስድስት ኪሎ ይመስላል። አርባ ስድስት ኪሎ ነው በአንድ ሻንጣ ሀያ ሶስት በአንድ ሻንጣ ደግሞ ሀያ ሶስት እያረጋችሁ እንደዛ ታረጋላችሁ። የእጅ ደግሞ ስድስት ኪሎ ነው በእጅ ስድስት ኪሎ ነው የሚፈቀደው። እናም ሌላ ደግሞ ማለት ነው መጀመሪያ ቤት ላይ እንትን ስትሉ ማለት ነው ቤት ላይ እያላችሁ ለሰዎቻችሁ ሚዛን አለ ወይ ብላችሁ ጠይቁ። ገባችሁ፣ ሚዛን ፈልጋለው እቃዬን እየረተኩኝ መመዘን እፈልጋለሁ ብላችሁ ለነሱ ስታማክሩ ሚዛን ካለ ይሰጣችኋል። ከዛ እሱን እንትንትላላችሁ ትመዝናላችሁ። ኮተት አታብዙ ውድረቶቼ፣ ኮተት ይሄ ጨርቃጨቅ ልብሳ ልብስ። ከዚህ ሄደ ልብስ እኮ አገር ላይ የምር ነው። ማንም አይፈልገውም በቃ፣ አይረባም፣ አይረባም፣ በቃ ይሁን ብ አለ አይደል ከዚህ ሄደ ልብስ በቃ ስታይ ስትለብሱ ራሱ እንዴት እንደሚያስጠላችሁ የአገሩን ባያችሁ ስለዚህ ልብስ ምናምን ሳሰብስቦ በቃ ይጠቅመኛል ያላችሁትን ነገር ሰብስባችሁ እሱን እንትን ብላችሁ ረተባችሁ ወደ ሀገር ኤርፖርት ውስጥ ምን አጋጠመኝ መሰላችሁ ከዛ ልጅቷ ምን መታቀም የያዘችው የማአት ዕቃ ከዛ እኛን ጠየቀችን። ኪሎ በዝቶብኛል፣ ስለዚህ ያዙልኝ፣ እናንተ ቃስ ብዙ ስለሌለባችሁ ያዙልኝ አለች ማለት ነው። ከዛም በኋላ እኛ ደግሞ ለመያዝ አልተፈቀደልንም፣ ግን እሷ በዛን ሰዓት የጣለችው እቃ በዛን ሰዓት እኮ አሁን የትኛው ነው መጥፎ የትኛው ነው ጥሩ ብላችሁ አትለዩም። ይሄ ስራ ከቤታችሁ ከምትወጡ ከምትወጡ በፊት ቤት ላይ የምታስተካክሉት ነገር ነው። እሷ ግን ከዛም በኋላ ይሄን ጣይ ወይንም ይሄን ክልብር ክፈይ ስትባል ዝም ብላ ቃ ውጥታ ነው የጣለችው ልጅቷ በቀለት ለቅስ በአንድ ዚ አንቋት ማለት ነው ገባችሁ? ቤት ላይ ይሄን በምሳሌ ማየት አቅማውን ልብስ እንደዚህ ማይ ጠቅመው ብሎ ስመጣል በቃ ያኔ በቃ ሀገር ላይ ምርጥ ምርጥ ልብስ አለ። እዚህ እኮ ዝም ብለን ኦንላይን ሴሽን አለ እንጠልባለን፣ እንጠልባለን። ይሄን የምናውቀው ዛሬ አይደለም ስንሄድ ነው ወደ ሀገር ስንሄድ ነው እዛ የሪፖርት ላይ ይሄን ውልቃችሁ ጥላችሁ ብታዩ ማለት ነው ኢቭን ሻንጣ ውስጥ ምን እንደምታደርግ ምን እንደምትይዝ ዝም ብላ የማዕተቃ ሰብስባ ማለት ነው። ዝምብላ ብላ ይሄንን መያዝ ሚዲያ ላይ ሲለቀቅ ሄዱ የመጣው ሰው ሲነግራችሁ፣ ይሄን ቪዲዮ ሼር ማድረግ ለእህቶች እንዲደርስላቸው እናንተም ደግሞ ማዳመጥ። አይ ውሸት ነው ሚዲያ ላይ ለብራቸው ነው የሚባለው፣ ለብራቸው ሰባት ጊዜ ለብራቸው ቢሆን እኮ ዝም ብለው ገጥማ አያወሩም። ያጋጠማቸውን ነገር ያዩት ነገር ነው የሚያወሩት እንጂ ዝም ብለው ገጥማ አያወሩም ሚዲያ ላይ። ሶ ምን ያኔ የሚወራው ነገር ያኔ ላልደረሰቻቸው ለጓደኛ ማድረስ ለማያውቁ ሼር ማድረግ አለባችሁ ማለት ነው። ሺ ውዶቼ እና ውድህቶቼ ያው ተጠንቀቃችሁ ቤት ላይ ሁሉም ነገር ፕሮሰሳችሁን ጨርሳችሁ ብትሄዱ የተመረጠ ነው። ምክንያቱም የሚጠቅማችሁም ለእናንተ ነው። ያኔ ለሁላችሁ ነው ሲደርስ ነው የምታውቁት። አሁን አታውቁትም፣ ደርሶ ግራ እንዳትጋቡ ነው ውደቶች፣ እንድትገቡ ማለት ነው። አሁን ምሳሌ አየር ውስጥ የማይፈቀዱ ነገሮችን ማለት ነው። ሳታቁ ቦርሳችሁ ውስጥ ሽቶን ይዛችሁ፣ ይሄ ቦኮር እጣን ይዛችሁ፣ እንደዚህ ሻምፖ ነገሮች፣ ሳሙና በብዛት ምናምን፣ ይሄን ይዛችሁ ማለት ነው። ልክ እዛ ስትሄዱ ይሄን ጣሉ ትባላላችሁ። የሚያጋባቸው ወጣቶች ይሄን ጣሉት ስትባሉ ለእናንተ በጣም ግራ ነው የሚያጋባችሁ። ምለት በጣም ነው የምትናደዱት። ለብዙ ጊዜ ለሀገር ወስዱ ባለው ብላችሁ ስትሰበስቡት ለብዙ ጊዜ አገር ከሄድኩ ይጠቅመኛል ብላችሁ ስትለፉ ስትለፉ የከረማችሁት የዛን ክል በመጨረሻ ሰዓት ኤርፖርት ሄዳችሁ ደግሞ ይሄን ነገር ጣሉ ስትባሉ በጣም ነው የሚያማው በጣም ነው የሚያስጠላው የምሬ ነው ብላችሁ በጣም ነው በቃ የምትነድዱት ያሳዝናችሁ አይጭብር ምንም አድርጋችሁ ነው ምክንያቱም ቦርሳችሁ እንትን ሻንጣችሁ ቀድሞ ነው የሚሄደው ገባችሁ ቀድሞ ነው የሚሄደው ሻንጣችሁ ማለት ነው ሶ ከዚያም በኋላ ደግሞ ምንድነው እናንተ እንትን ስትማሳለፍ ያለ እዛ ስትሳለፍ ስታልፉ ነው ጣሉ የምትባሉት ስለዚህ ውድ እህቶች ከዚህ ነገር እንድትጠነቀቁ፣ የማያውቁ ደግሞ ብዙዎች ብዙ እህቶቻችን አሉ። ለነሱ ሼር እያደረጋቸው ይሄን ነገር እንዲጠቀሙበት ማለት ነው። ማለት ይሄ ለሁሉም ቢጠቀም ነገር ነው። ሁላችንም የሚደርስብን ነገር ነው። ስለዚህ ከዚህ ነገር መቆጠብ አለብን። እንደዚህ በቃ ፎቶት ምናምን አሰብሰቡ። ውድ እህቶች የሚጠቅማችሁ የሚጠቅማችሁን እዛችሁ መሄድ ማለት ነው። እና እንደነገርኳችሁ ኪሎ 23 23 እያረጋችሁ በአንዱ 23 አርጋችሁ በአንዱ 23 አርጋችሁ በእጃችሁ ደግሞ የሚፈቀደው ስድስት ኪሎ ነው። ይሄ ስድስት ኪሎ በእጃችሁ ይዛችሁ ይሄ ቤት ላይ ይሄን ጣጣ ጨርሳችሁ ኤርፖርት ከሄዳችሁ ምን ምንም እናንተ የሚደርስባቸው ነገር ምን ምን የሚደርስ ቀጥታ በቃ ትሄዳላችሁ። ነው ቀጥታ ወደ ሀገር ነው። በቃ ጭቅጭቅ የለውም። ግን ይህን ነገር ካላደረጋችሁ በአንዱ ሜና ኩል እንደዚህ ተጠቃችሁ ባሉ ጠጠቃችሁ ሄዳችሁ እዛ በጣም ነው የምታረግሶት ይሁን ብር እንኳን ከፍላለው ብላችሁ ማለት ነው ብር ልከፍለው። በጣም ነው ብዙ ብር ነው። ኤርፖርት አውቃላችሁ። ሀተ ለምግብ ማለት ነው እስቲ ለአንድ ምግብ ስንት እንደምከፍሉ እውነቴ ነው። ለአንድ ለስላሳ ስንት እንደምከፍሉ፣ ለአንድ ውሃ ኤርፖርት ላይ ስንት እንደምከፍሉ። ስለዚህ ሀተ ኪሏችሁን ማለት ነው ኪሏችሁን ኪሎ ትንሽ ከበለጠ እጥፍ እጥፍ እጥፍ ነው የሚያስከፍሏችሁ። አንዳንድ ደግሞ የተረገሙ ማዳዎች አሉ የተረገሙ እነሱ ለእናንተ አስተካክሎ ሊያመጡላችሁ ይችላሉ። ይህ ነገር ደግሞ ያው መጀመሪያ ማስጠንቀቅ ነው። ለነሱ ይሄን አካል ነው፣ እስቲ ስንትን ታመጣሽልኝ ብላችሁ ለነሱ ማስጠንቀቅ ነው ማለት ነው። እነሱ እነሱ ደግሞ ካስተካክሉላችሁ ምንም ከእናንተ ጋር እንትን የሚለውን ነገር የለም። የዛሬ ቪዲዮ ይሄን ይመስላል። በቀጣይ